ሰላም ሰላም ውድና የተከበራቸው የቻና የቻናል ቤተሰቦች እንደት ናችሁ? ዛሬ ካዘዝ ነው እቃ መሀል አንድ ማይክ አለች እሷ መታልናለች። ከአሊ ኤክስፕረስ ማለት ነው። ያው እንደሚታወቀው አሊ ኤክስፕረስ በጣም ምርጥ ካምፓኒ ነው ማለት ነው። መጀመሪያ ለሚመዘገቡ ሰዎች ወይም አዲስ አካውንት ለሚከፍቱ ሰዎች በጣም በቅናሽ ዋጋ የተለያዩ እቃዎችን ወደ ኢትዮጵያ ደሊቨር ያደርጋል ማለት ነው። በፖስታ ቤት ማለት ነው። እኛ አስር እቃ አካባቢ ያዘናል። ከዛ መሀል አንድ ማይክ ነበረች አዘዝናት። አንድ ዶላር አካባቢ ነው የገዛናት። እሷ ቀድማ ደርሳለች ማለት ነው። ሌላ ደግሞ ምን አለ መሰላችሁ ለየት ያለ ሊንክ አለ። በዛ በሊንክ ስትገቡ አንድ እቃ ስታያዙ አንድ እቃ ምርቃን አድርገው የሚጨምሩበት ሂደት አለ ማለት ነው። ይህንን ሂደት በቀጣይ ቪዲዮ አሳያችኋለሁ። ለዛሬ ቀድሞ የደረሰልንን እቃ ማይኳን እየፈቶ አሳያችኋለሁ ማለት ነው። ያው ሀያ ምናምን ቀን አካባቢ ቆይታለች ይቺ እቃ ኢትዮጵያ ለመግባት ማለት ነው። ቀጥታ ፖስታ ቤት ሲገባ በስልክ ቁጥራችሁ ማለትም አድሬስ ላይ የሞላችሁት ስልክ ቁጥር አለ፣ በሱ ቴክስት ይልኩላችኋል። ያን ቴክስት ይዛችሁ ይላችሁ ቀጥታ መቀበል እቃችሁን ትችላላችሁ ማለት ነው። አሁን እቺን ማይክ የገዛዋት በጣም በወረደ ዋጋ ነው ማለት ነው። እንደምታዩት አሪፍ ማይክ ነች። አያት በጣም እዚህ ሱቅ ላይ እስከ 20 አካባቢ እያሏት ነበር። ይህ በቀላል ነው የገዛናት ማለት ነው። ቻች እንደምትታት እችናት መይኳ ማለት ነው በጣም አሪፍ መኪናት። ስለዚህ በቀላሉ እንደዚህ እቃ ወደ ኢትዮጵያ ደሊቨር ማድረግ ትችላላችሁ ማለት ነው። በቀጣይ እንደት አድርገን እንደምናዝና ሁለት እቃ አንድ ምርቃን ሆኖ እንደት እንደሚመጣልን በሰፊ ቪዲዮ አሳያችኋለሁ ማለት ነው። ለዚህ ዩቱብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ ላይክ እያደረጋችሁ ደግሞ ለብዙ ሰው እንዲደርስ አድርጉ። ማለት ነው። ይመቻችሁ። ቻው ቻው።